በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አመ ዐሥሩ ወተስዑ ለመስከረም በዛቲ ዕለት ኮነ ተዝካረ ጸአቱ እም አዘቅት ለቅዱስ ጎርጎሪዎስ ሊቀ ጳጳሳት ዘአርማንያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መስከረም 19 በዚች ቀን ያለ ደም ማፍሰስ ሰማዕት የሆነ የአርማንያ ሊቀ ጳጳሳት ቅዱስ ጎርጎሪዎስ ከአዘቅት የወጣበት መታሰቢያው ነው። ይህም በንጉሥ ድርጣድስ ዘመን በአርማንያ አገር ራሱን ባሪያ አድርጎ ይኖር ነበር። ይህም ንጉሥ ከሃዲ ነበርና ዕጣን ሊያሳርግ ወደ ጣዖቱ ቤት ሲገባ ቅዱስ ጎርጎሪዎስ ጠርቶ ለአማልክት እጣን እንዲያሳርግ አዘዘው ቅዱሱ ግን የንጉሱን ትእዛዝ አልሰማም ስለዚህም እጅግ ጽኑ የሆነ ስቃይን አሰቃየው በእሳትም አቃጠለው ከዚህም በኋላ ጥልቅ ከሆነ ጉድጓድ ውስጥ ጣለው በዚያም 15 ዓመት ኖረ በንጉሱ አዳራሽ አቅራቢያም አንዲት አሮጊት ነበረች። እርሷም እንጀራ እየጋረገረች ልጅ ቅዱስ ጎርጎሪዎስ በውስጡ ካለበት ጉድጓድ ሁልጊዜ ጣይለት ጣይለት የሚላትን ራእይ አየች ይችም አሮጊት እንዲህ እያደረገች እንጀራንም እየጣለች ያለንበት እስከ 15 ዓመት ፍጻሜ ኖረች። በዚያም ወራት ይህ ንጉሥ ድርጣድስ ደናግሎችንና ቅድስት አርሴማን ገድሎ ስጋቸውን በተራ ላይ ተጣለ። ሰይጣን በንጉሥ ድርጣድስ ላይ ተጫነ። እግዚአብሔርም የተፈጥሮ መልኩ ለውጦ ወደ እሪያ አደረገው። እንዲሁም ከቤተ መንግሥት ሰዎች ብዙዎች ሰይጣን ተጫነባቸው። ቤተ መንግሥት ሙት ታላቅ ሀዘንና ጭንቀት ሆነ። የንጉሥት ግን በሌሊት ራእይ ጎርጎሪዎስን ከጉድጓድ ውስጥ ካላወጣችሁት አለዚያ ትድኑም እንደሚላት ሰውን አየሽክ፣ ለወገኖቿም ነገረች ቻቸውና እነርሱም ሄደው ቅዱስ ጎርጎሪዮስን ከጉድጓድ አወጡት። በዚያም ጊዜም ቅዱሳት ደናግልን ስጋቸውን ገንዞ በመልካም ቦታ ኖራቸው። ከዚያም በኋላ ንጉሱና ቤተሰቦቹም ሁሉንም ፈወሳቸው። ዜናውም ሁሉ በረፍቱ ታህሳስ 15 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘለአለሙ። ሰላም ለጎርጎሪዎስ ለእግዚአብሔር ሰማይቱ ወለሊቀ ጳጳስ ዘበሲመቱ ግን ዘተደናግል ያሰኒ እለተቀትላ ቅድመ እረፍቱ ኮነ ዮም ውስታዘግት ጸአቱ ከመበሌሊት ሀለመት ለንጉስ እህቱ። በዚችም ቀን ደግሞ የከበረ መስቀል የበዓሉ መታሰቢያ ነው። በተገኘ ጊዜ ሶስት ቀኖች ያህል በፍጹም ደስታ በዓልን አድርገውለት ነበርና እኛም እንዲሁ በታላቅ ደስታ የበዓሉን መታሰቢያ ልናደርግ ይገባናል። ጠላታችን ሰይጣን እጅ ድነታችን በእርሱ ተደርጎልናልና በመስቀሉ ለዳንን ለኢየሱስ ክርስቶስ ምስጋና ይሁን። ሁላችንም የሐዋርያት የሆነች የከበረች አንዲት ቤተክርስቲያን ልጆ ልጅ ስለኛ የተቀበለውን መከራውን የምናምንና የምናስበውን በባለሟልነትና አልነትና በፍቅሩ ወደርሱ ያቀርበን ለዘላለሙ። ሰላም ለእጸ ሕይወት ለወልደ ማርያም ምስካቡ ወለ ከለሜዳ ግልባቡ ለሰፍነግ አዲ ወለ ብሂአ ህአሞት ምስራቡ ተከስተ በምክባ በምክባ ቦሙ ለቆስጠንጢኖስም ግቡ ብርሃነ ሎቱ ወገብረ ለህዝቡ በዚችም ቀን በሊቀ ጳጳሳት አባ ብንያሚን ዘመን የሆነ የከበረ ገዳማዊ ቂርቆስ የእረፍቱ መታሰቢያ ነው። ይህም ዱ ሰው ከካህዲው ንጉስ ከመርቅያን በሸሸ ጊዜ በከፍተኛ ተራራ ላይ በብቸኝነት ተቀመጠ። በውስጡም አራዊት ይኖሩበታል። ምግቡንም እግዚአብሔር ለመነ። አጋዘንም በሶስት ቀን ወደ እርሱ እንድትመጣ ወተቷንም እንዲጠጣ አዘዘለት። በእንዲህ ያለ ስራም አስር ዓመታት ኖረ። የተረገመ ሰይጣን ግን በተጋድሎ በቀና ጊዜ በየአይነቱ በሆነ ፈተና ሊፈትነው ጀመረ። ያስፈራው ዘንድ በጥቁር ባሪያ አምሳል የሚመጣበት ጊዜ አለ። ደግሞም በብዙ ሰራዊትና በፈረሰኞች አምሳል ሆነው ይዘው ያስሩታል። በጅራፍም ገርፈው በእግሮቹ ይጎትቱታል። ሰይጣናት እንደሆኑ ባወቀ ጊዜ በመስቀል ምልክት በላያቸው ሲያማትብ ያን ጊዜ ሸሹ። በአንዲትም እለት በሌሊት ሲሰግድ በታላቅ ከይሲ አምሳል በአንገቱ ላይ ተንጠለጠለና በፊቱ ውስጥ ሊተነፍስበት ፈለገ። ያን ጊዜም ከእግዚአብሔር እርዳታ ለመነ፤ መላኩን ልኮ አዳ ነው። የረፍቱም ጊዜ ሲቀርብ ወደ ሊቀ ጳጳሳት አባ ብንያሚን ሄዶ ስራውን ሁሉ ነገረው። ከዚህም በኋላ ወደ ሰ ተመለሰ ሊቀባባሳቱም መገነዣውን እንዲያዘጋጁ ሶስት ኤጲስቆጶሳትን ወደ እርሱ ላከ። ወደ በአቱም በሄዱ ጊዜ ታሟገኙት ነፍሱም ከስጋው በምትወጣ ጊዜ ለመንገር የማይቻል ታላቅ ክብርን ተመለከቱ። በበአቱም ውስጥ ቀበሩት። የእግዚአብሔር ምስጋና ይሁን እኛን በጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለቂርቆስ ለነቢረገዳም ገዳም ዘአፍቀራ እንዘይሰት ያህሊ በትወራ ድረ አምከሮ ሰይጣን በዘዚአሁ መከራ አዕይንቲሆሙ ለኤጲስቆጶሳት ነጸራ በጊዜ እረፍቱ ዘኮነ ነከ በዚችም ቀን የኢትዮጵያ ንጉሥ የናወር ልጅ የከበረችና የተባረከች ሮማነ ወርቅ የረፍቷ መታሰቢያ ነው። እርሷም መጾምና መጸለይን የምትወድዎችንና ችግረኞችን የምትጎበኝ ነበረች። እግዚአብሔርም በጸሎቷ ይማረን ለዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መስከረም ሀያ በዚች ቀን ለሊቃነ ጳጳሳት ሀያ ስምንተኛ የሆነ የእስክንድርያ ሊቀ ጳጳሳት አባት አትናቴዎስ አረፈ። በዚችም ቀን ድንግል መሊዳማ በሰማይትነት አረፈ።

ሊቀባባሳት አባ ብንያሚን ሄዶ ስራውን ሁሉ ነገረው። ከዚህም በኋላ ወደ ሳዑደ በአቱ ተመለሰ። ሊቀባባሳቱን መገነዣውን እንዲያዘጋጁ ሶስት የጲስቆጶሳትን ወደ እርሱ ላከ። ወደ በአቱም በሄዱ ጊዜ ታሟገኙት። ነብሱም ከስጋው በምትወጣ ጊዜ ለመንገር የማይቻል ታላቅ ክብርን ተመለከቱ። በበአቱም ውስጥ ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለቂርቆስ ለነቢረ ገዳም ዘአፍቀራ እንዘይሰት ህሊበት ወራ ድረ አምከሮ ሰይጣን በዘዚያሁ መከራ አይንቲሆሙ ለኤጲስቆጶሳት ነጸራ በጊዜ ረፍቱ ዘኮነ ነከራ በዚችም ቀን የኢትዮጵያ ንጉሥ የናወር ልጅ የከበረችና የተባረከች ሮማነ ወርቅ የእረፍቷ መታሰቢያ ነው። እርሷም መጾምና መጸለይን የምትወድ ዎችንና ችግረኞችን የምትጎበኝ ነበረች። እግዚአብሔርም በጸሎቷ የማረን ለዘላለሙ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መስከረም ሀያ በዚች ቀን ለሊቃነ ጳጳሳት ሀያ ስምንተኛ የሆነ የእስክንድሪያ ሊቀ ጳጳሳት አባ አትናቴዎስ አረፈ።

ማርያም ማራቂ ተኩሉም ባይ ስቡረ ማህረነ ኢየሱስ ክርስቶስ ታምሪው ለቅዱስ ገብርኤል ሊቀ መላይክት ጸሎቱ ወበረከቱ ያህሉ ምስለኩልን ህዝበ ክርስቲያን ለዓለም ዓለም አሜን። አማላጅነቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ የኖርና መልአኩ ቅዱስ ገብርኤል ያደረገው ታምሪ ነው። ንግሥት እሌኒ በቅድስት አገር ኢየሩሳሌም ወደ አሰራቻቸው አብያተ ክርስቲያናት እሄድ ዘንድ ጌታዬ ኢየሱስ ክርስቶስ ፈቅዶልኝ እኔ ቀሲስ አርኬላዎስ ጌታችን በተሰቀለበትና በተቀበረበት በተነሳበትም ስፍራ በደረሱ ጊዜ ሰገድሁ። በዚያም እየተመላለስኩ ጌታችን ኢየሱስ ክርስቶስ ያደረገውን ድንቅ ገብረ ተአምራት እያደነቅኩ ወደ አበምኔቱ አባ ሮማኖስ ዘንድ ደረሱ። በደረሱም ጊዜ ከእነርሱና ከመነኮሳቱ ተባረክን ተባረክን። እነርሱም ፍቅርን በተመላ ታላቅ ደስታ ተቀበሉን። ከቤተ ክርስቲያኑም ገብተን ጸሎታችንን ካደረስን በኋላ የምንመለከታቸው ደስ የምንሰኝባቸው መጻሕፍትን እንዲሰጠን አበምኔቱን ጠየቅነው። እርሱም በፍጹም ፈቃድ የቤተ ክርስቲያንና የቤተ መጻሕፍቱን መክፈቻ ሰጠን። መጻሕፍትንም ስንመረምር በደብረ ዘይት ጉባኤ ሐዋርያትን የሚሰብክበት እንዲህ የሚል ጽሑፍ አገኘን። ቅዱሳን አበው ሐዋርያት በደብረ ዘይት ተሰብስበው ሳሉ ጌታችን ኢየሱስ ክርስቶስ ተገልጾላቸው ረቂቅ ምስጢርን ነገራቸው። ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤልን በማይመረመር ክብር ተከትለውን ነበር ቅዱስ ጴጥሮስም ጌታችንን አቤቱ የሕይወት ቃል አሰማን፣ ሁሉን ነግረህናልና፣ አሁንም መልካሙንም ያማረው እኒህ የተከተሉን እነማን ናቸው ብሎ ጠየቀው። መድኃኒታችንም እንዲህ ሲል አስረዳው፤ እናንተ ከዓለም ሁሉ የመረጥኳችሁ ወንድሞቼ፣ ከሊህ ሁለት ሰማያዊ ጐበዛዘት ይሄ በቀኜ ያለው ሚካኤል ነው። እሱም በፊቴ ቆሞ ለሰው ልጆች ሁሉ ዘወትር ምረትን የሚለምን ነው። ይኸው በግራዬ በኩል ያለውም ደግሞ ገብርኤል ነው። እርሱም ከማሪ አባቴ ዘንድ ወደ ዓለም በተላከ ጌታ ከእናቴ ከቅድስት ድንግል ማርያም መወለዴን መልካም ምስራች በግልጽ ያበሰረ ነው አለው። ቀድሞም ለካህኑ ለዘካርያስ በዚያን ወራት ተገልጾ ወንድ ልጅ ይወልድልሃል፣ ስሙንም ዮሐንስ ብለ ትጠራዋለህ ባለው ጊዜ አንደበቱን የዘጋ እርሱ ነው። የጌታ ወዳጅ ዮሐንስም መልሶ ጌታዬና አምላኬ ሆይ ከመላእክት ወገን የመረጥኋቸውና የሾምካቸው እኒህ ብቻ ናቸው ሲል ጠየቀው። መድኃኒታችንም ወዳጄ ዮሐንስ ሆይ ዘጠኙ ሊቃነ መላእክት ሰማያዊ ብርሃንን ተጎናጽፈው ይቆማሉ። ሚካኤልና ገብርኤል ግን በቀኝና በግራዬ የባሕርይ አባቴ አብና የባሕርይ ሕይወቴ በሆነ ማሕያዊ መንፈስ ቅዱስ ፊት ይቆማሉ። የሚካኤልም ታላቁ ክብረ በዓሉ በወርሃ ኅዳር ዐሥራ ሁለት ቀን፣ የገብርኤልም ክብረ በዓሉ በወርሃ ታኅሣሥ ዐሥራ ዘጠኝ ቀን ነው አለው። ጌታችን ኢየሱስ ክርስቶስም ይህንን ከነገራቸው በኋላ በታላቅ ክብር ወደ ሰማይ አረገ። ከጥቂት ቀንም በኋላ እኔም ከእኔ ጋር ያሉትም ወደ ሀገራችን ተመልሰን እግዚአብሔርን አመሰገን ነው ሥራችንም እንዳሰብነው ለማከናወን ችለናልና። ከዚህም ሳይገባኝ ወደ ሾመኝ ኤጲስቆጶስ አባ ሚካኤሎስ ሄድን። የተደረገውን ሁሉ አስቀድሜ እንደተናገርኩ እንደተናገርኩት ስለ ጉባኤ ሐዋርያት የሚናገረውን መጽሐፍ አንብቤ የተረዳሁት የሊቀ መላእክት ቅዱስ ገብርኤልን ዜና ክብር ነገርሁት። ኤጲስቆጶሳት አባ ሚካኤሎስም ስለነገርኩት ነገር ሁሉ ወደ ልዑል እግዚአብሔር ለመጸለይ ወደ በዓቱ ገባ። በጸለይም ጊዜ መልአከ እግዚአብሔር ቅዱስ ገብርኤል ተገልጾ፣ ስለ እኔ ትናንት ቀሲስ አርኬላዎስ የነገረህን ለምን አላመንህም አለው። ኤጲስቆጶስ አባ ሚካኤሎስም መልሶ አቤቱ ምክርህን የምትለግስ አንተ ማነህ ቢለው መልአኩም እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለው። ቀድሞ ወደ ካህኑ ዘካርያስ ተልኬ የልጁ ዮሐንስን መወለድ የነገርኩት እኔ ነኝ። ኋላም ለቅድስት ድንግል ማርያም ልጅን እንደምትወልድ ስሙንም አማኑኤል ብላ እንደምትሰይመው ያበሰርኳት እኔ ነኝ አለው። ኤጲስቆጶስም ይህንን በሰማ ጊዜ እጅግ ታወከ፣ በምድር ላይም ወደቀ። መልአኩ ግን መልሶ ስለ እርሱ የነገርሁን እመን ብሎ አጽናንቶ በታላቅ ክብር ወደ ሰማይ አረገ። በማግስቱም መልእክተኛ ልኮ አርኬላዎስ ሆይ ይህንን የቅዱስ ገብርኤልን ቤተ ክርስቲያን ፈጥና አሰርተ ፈጽም ብሎ አዘዘኝ። የታየውንም ሁሉ ነገረኝ። እኔም በነገሩ ተደስቼ ከእርሱ ብራክ የተቀብዬ ወጥቼ የዚያችን ቤተ ክርስቲያን ሥራ በተጀመረ ጊዜ ሰውን የሚወድ እግዚአብሔር በቅዱስ ሚካኤል ስም ያደረገውን ተአምር ተናገርሁት። የዚያችን ቤተ ክርስቲያን ሥራ በተጀመረት ጊዜ ሰውን የሚወድ እግዚአብሔር በቅዱስ ገብርኤል ስም ያደረገውን ተአምራት ነገርሁ።